ከሞታችሁ በኋላ የት እቀበራለሁ ብላችሁ አስባችሁ ታውቃላችሁ? አንድ ሚሊዮነር ከሞተ በኋላ የመቀበሪያ ቦታውን ወደ ህዋ ወይም ከዓለም ውጪ በማድረግ የሥርዓተ ቀብሩን ሁኔታ ወደ ሌላ ደረጃ አሳድጎታል። ይህ ሰው ከሞተ በኋላ አስክሬኑን ወደ ህዋ እንዲላክለት በማድረግ ብዙ ረብጣ ዶላሮችን ከፍሏል። ሰላም ውድ ተመልካቾቻችን እንኳን ደህና መጣችሁ። በዛሬው ተረቆይታችን አስገራሚ ነገርን ይዘንላችሁ መተናል። የሰው ልጅ በመሬት ላይ መቀበር አሻፈሬም ብሎ አስከሬኑ በመንኮራኩር አማካኝነት ወደ ህዋ ተልቆ በዚያው እንዲታው ያደረገበት ክስተት አነጋጋሪ ነበር። ኢዩጂን ዘሹ ሜከር የተባለው ግለሰብ አስክሬኑ በህዋ ላይ እንዲቀር በማድረግ ጀብድ የተሞላበትን ድርጊት የፈጸመ የመጀመሪያው ሰው ነው። ውድ ተመልካቾቻችን እስከ ፕሮግራሙ ማብቂያ ድረስ አብረውን እንዲዘልቁ የዛሬውን አስደናቂ የተረክ ፕሮግራም ጋብዝናችሁ ኢዩጂን ዘ ሹሜከር ታዋቂ ጂኦሎጂስትና የፕላኔቶች ሳይንቲስት ነበር። በህይወት እያለ ህዋን የመቃኘት ትልቅ ዕልም ነበረው። ነገር ግን በጤና ችግር ምክንያት የጠፈር ተመራማሪ መሆን አልቻለም። ይሁን እንጂ በህዋ ሳይንስ ላይ ያለው ልዩ ፍላጎት በዚህ አላበቃም። እንደ ኢሮፓን አቆጣጠር በ1999 በኑዛዜው መሰረት ናሳ የዚህን ሰው አስክሬን በጨረቃ ላይ በማስቀመጥ የመጨረሻውን ምኞቱን አሟልቶለታል። ይህም ኢዩዲን ዘሹ መኬርን በታሪክ አጋጣሚ በህዋ ላይ የተቀበረው የመጀመሪያው ሰው አድርጎታል። ከዚያም በሁለተኝነት ይህን ተግባር የከወነው በስታርትሬክ ፊልም ውስጥ የስኮቲን ገጸ ባህሪ በመጫወት የሚታወቀው ተዋናይ ጄምስ ዶሃን ነው። የዱሃን አስክሬን ዓለም አቀፍ የጠፈር ጣቢያ አገልግሎት በሚሰጠው የግል ኩባንያ አማካኝነት ተጭኖ ወደ ጠፈር ተልኳል። በተመሳሳይ ሴሌስቲስ የተባለ በጠፈር በረራዎች ላይ የተካኑ ኩባንያ በወቅቱ በደርዘን የሚቆጠሩ ግለሰቦችን አስክሬን ወደ ህዋ መላክ ጀምሮ ነበር። ደንበኞቻቸውም አስከሬናቸው ወደ ህዋ ሄዶ እንዲቀበር በመቶ ሺዎች የሚቆጠር ዶላር ያወጡ ሀብታም ግለሰቦች ነበሩ። እነዚህ ልዩ የቀብር ስነ ስርዓቶች ሰዎችን የአጽናፈ ሰማይ አካል እንዲሆኑ እድል የሰጡ ነበሩ። ሰዎቹ አስከሬናቸው ወደ ጠፈር እንዲወሰድ ያደረጉበት ምክንያት እነዚህ ነበሩ። የመጀመሪያው ምክንያታቸው ህዋ ላይ ምንም ስለሌለ ሬሳችን ላይ በሰብስ ይችላል የሚል ሲሆን፣ በቀጣይነት ደግሞ ከሞት ባሻገር ያለው ህይወታቸው በጀብድ የተሞላ እንዲሆን በመመኘታቸው ነው። በቀጣይነት ደግሞ ከሞት ባሻገር ያለው ህይወታቸው በጀብድ የተሞላ እንዲሆን በመሻታቸው ነው። በመጨረሻም እንደ ምክንያት የሚነሳው እነዚህ ሰዎች አስከሬናቸው በህዋ ላይ እንደሌሎቹ ፕላኔቶች እንዲንሳፈፍ መፈለጋቸው መሆኑ ነው። የሰዎችን አስክሬን ከነሳጥኑ በመንኮራኩር አማካኝነት ወደ ህዋ ለመላክ የሚያስከፍለው ዋጋ የረከሰ አይደለም። የተወሰነውን የሰውነት ክፍላችሁን የምታስልኩ ከሆነ 5000 ዶላር የሚያስከፍል ሲሆን ለሙሉ የሰውነት ክፍል ደግሞ እስከ 100000 ዶላር የሚያስወጣችሁ ይሆናል። እንዲሁም ይህንን ለማከናወን የተለያዩ የሎጂስቲክ እጥረት ተግዳሮቶች አሉ። ሆኖም አስክሬናቸውን ማስላክ ለፈለጉ ሰዎች ዋጋው ተመጣጣኝ ሆኖላቸዋል። በአሁኑ ወቅት እንደ ስፔስ ኤክስ እና ብሉሮጂን ያሉ የግል የጠፈር ኩባንያዎች የህዋ ላይ ቀብር አገልግሎት መስጠት ጀምረዋል። አስክሬንን ወደ ህዋ የመላክ ልማድ ወደፊት በሰፊው አድጎ እንደ መደበኛ ለመታየቱ እነዚህ ሥራዎች ምስክር ናቸው። እነሆ የዛሬው ተረክ ፕሮግራማችን ይህን ይመስል ነበር። ውድ ተመልካቾቻችን፣ እናንተስ ልክ እንደነዚህ እንግዳ ሰዎች በህዋ ላይ መቀበር ትፈልጋላችሁ? ሐሳባችሁን ኮሜንት ስር ያስቀምጡልን። ይህንን ተረክ ከወደዳችሁት ላይክ ማድረግ እንዲሁም ለምትወዱት ማጋራቶን አይርሱ። የቻናላችን ይዘት ከተመቻችሁ ሰብስክራይብ የሚለውን ከነደውሉ በመጫን ቤተሰብ ይሁኑ። ለቆይታችሁ እናመሰግናለን።